ሰበር ዜና፣ ሲጠበቅ እንደነበረውና እንደተፈራው ኢራን በቀላሉ እጅ አሰጥም ከአሜሪካ ጥቃት በኋላ ይንሆ አሁን በጧቱ በእስራኤል ላይ አሜሪካ በኢራን የኒውክለር ጣቢያዎች ላይ ጥቃት ከሰነዘረች በኋላ አዳዲስ የተባሉ ብዙ ዜናዎች እየወጡ ይገኛሉ። አሜሪካ የኢራንን የኒውክለር ጣቢያ መታው ያለች እየተናገረች ባለችበት ሰዓት ላይ ዋሽንግተን ፖስት አሁን ያወጣው ነገር ሌላ መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ ሁላችሁም በያላችሁበት ሰላማችሁ በዚህ ትበል በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት መካከለኛው ምስራቅ ላይ አዳዲስ ነገሮች እየተፈጠሩ ነው በኢራንና በእስራኤል ጉዳይ ሰሞኑን እየተከታተላችሁ ነበር ትናንት አዳሩን ጀምሮ በጣም አዲስ ነገር ተፈጥሯል አሜሪካ ኢራንን አጥቅታለች የኒውክሌር ሳይቶቿን እያጠቃች ነው የምትገኘው። አሜሪካ እጅግ በጣም አስቀያሚ አስጠሊት ሀገር ናት። ያው የእርጎ ዝንብ ናት። እሷ የሆነ ግርግር የሆነ ነገር ሲፈጠር እንደዛ አይነት ነገር የገበያ ግርግር ለሌባ ይመቻል። በዚህ አጋጣሚ ያው በሁለቱ ግርግር መካከል ጣልቃ ገብታ ነገሩን ለማባባስ እየሞከረች ነው። በዚ ዙሪያ እነምናየው ነገር አለ፣ ሌሎችም መረጃዎች አሉ። ላይክና ሼር እያደረጋችሁ ተከታተሉት። የመካከለኛው ምስራቅ ያለውን ሁኔታ አሁናዊ ሁኔታ እናቀርባለን። ሰበር ዜና ሲጠበቅ እንደነበረውና እንደተፈራው አሜሪካ የኢራን የኒኩሌር ጣቢያዎችን አጠቃች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳለውም በግዙፉ ቦምብ ጣይ አይሮፕላናችን የኢራንን ሶስት የኒውክለር ጣቢያዎችን አጥቅተናል ብለዋል። በሌላ ሰበር ዜና የትራምፕን ንግግር ውድቅ ያደረጉት የኢራን ባለስልጣናት በኒውክለር ጣቢያዎች ላይ የደረሰ ከባድ ጉዳት የለም፣ በጥቂቱ የሚጠገን ነው ብለዋል። በሌላኛው ሰበር ዜና ደግሞ የኢራን ብሔራዊ ቴሌቪዥን አሁን እንዳስታወቀው ከሆነ ሶስቱም የኒውክለር ጣቢያዎቻችንን ቀድመን ጥቃት ሊሰነዘር ይችላል በሚል ግምት ውስጥ በማስገባት ባዶ አድርገናቸዋል ብለዋል። እንግዲህ አሜሪካ ኢራን ላይ ጥቃት መሰንዘሯ ተከትሎ በመካከለኛው ምስራ ትልቅ ውጥረት ነግሰዋል። እጅግ ብዙ ሀገራት ስጋታቸውን እየገለጹ ይገኛሉ። አሜሪካና ኢራን እጅግ የከፋለ ጦርነት ውስጥ ሊገቡ ይችላሉ ተብሎ ይጠበቃል። ዓለም ሁሉ በዚህ ሰዓት የሚጠብቀው ደግሞ የኢራንን አጸፋዊ ምላሽ ይሆናል ተብሎ ይጠበቃል በዚህ ሰዓት አሁን። ይህም ቪዲዮ በምሰራላችሁ ሰዓት ደግሞ ኢራን ወደ እስራኤል ትላልቅ ሚሳይሎችን እየላከች እንደሆነና ወደ ሀይፋ ከተማ ትላልቅ የሳይረን ድምፆች እየተሰሙ እንደሆነ ይታወቃል። አዳዲስ መረጃ፣ አሜሪካ በኢራን የኒውክለር ጣቢያዎች ላይ ጥቃት ከሰነዘረች በኋላ አዳዲስ የተባሉ ብዙ ዜናዎች እየወጡ ይገኛሉ። ከአሜሪካ ጥቃት በኋላ አንድ የኢራን ባለስልጣን አሁን ለአልጀዚራ እንደተናገረው ከሆነ ዓለም በሙሉ ኢራን ማንነቷን አሁን የሚረዳበት ጊዜ ይሆናል። አሜሪካ የምትቀልበትና የምትዋረድበት ወቅት ደርሷል ብሏል። በተጨማሪ የኢራን የውጭ ጉዳይ ሚኒስትር አሁን ባወጣው መግለጫ አሜሪካ በኢራን የኒኩሌር ጣቢያ ላይ እርምጃ በመውሰዷ የማያባራ መዘዝን ያመጣል ብሏል። በተጨማሪ የየመን ሁቲዎች ከጥቃቱ በኋላ አዲስ መግለጫ ያወጡ ሲሆን አሜሪካ በኢራን ላይ በሰነዘረችው ጥቃት መዘዙን መሸከም አለባት ሲሉ ተናግሯል። በሌላ ዜና ኢራን በቀል ነው ያለችው እጅግ ለየት ያሉ ሚሳይሎችን የተጠቀመችበት አሁን እስራኤል ቴል አቪቭ ላይና ሀይፋ ላይ የሰነዘረችው ጥቃት አለ። በሌላኛው ቪዲዮ ይዤላችሁ እመጣለሁ። ግን በደንብ ሼር ኮፒ፣ ሊንክ ሪፖስት እያደረጋችሁ አዳርሱት። አዲስ መረጃ ጠብቁ። ኢራን በቀላሉ እጅ አሰጥም። ከአሜሪካ ጥቃት በኋላ ይንሆ አሁን በጧቱ በእስራኤል ላይ የሚሳኤል ማዓት እያዘነበች ባትገኛለች። በዚህም በመካከለኛው እስራኤልና እንደዚሁም በኢየሩሳሌም ነው ሚሳይሎችን ማዝነብ ያዘችው ኢራን ማለት ነው። እናም አሁን ላይ ማለት ነው በዋናው ኤርፖርት፣ በቤንጊዮን ኤርፖርት እንደዚሁም ባዮሎጂካ ሪሰርች ቦታዎችና፣ እንደዚሁም የወታደራዊ ትዕዛዝ መስጫ ቦታዎችን አሁን ላይ አጋይቻቸዋለሁ ስትል ኢራን አሳውቃለች ማለት ነው። እንደምትመለከቱት ኢራን ይህም ብቻ አይደለም ያስቀመጠችውና እስካሁን የተጠቀመችውን አዲሱን ሚሳይል ማስወንጨፍ ጀምር ያለው ስትልም ነው የገለጸችው ማለት ነው። እንደምናውቀው ሌሊቱን አሜሪካ የኢራንን የኒውክለር ቦታ ማጥቃታቸው ይታወሳል። ኢራን ግን ማለት ነው ሰዓታት ብቻ ነበር የበቃት መልሳ እስራኤልን ለማጥቃት ማለት ነው። መካከለኛው ምስራቅ አሁንም ወደማይቆም ጦርነት ውስጥ የገባ ይመስላል። በነገራችን ላይ እየተፈጠረ ያለው ነገር ጭራሽ ሊገመት የማይችል በጣም የሚገርምና የሚደነቅ ነገር ነው። አሜሪካ በኢራን ላይ በኒውክለር ሳይቶቹ ላይ ባደረሰችው ጥቃት ያው አውድም ያለው ሁላ እርግጠኛ ሆና ከዚህ በኋላ እስራኤል ሰላም ናት ካለች ከተወሰነ ደቂቃዎች በኋላ ነው የሰጠችው ምላሹን። ይህ የምታዩት ምላሽ እጅግ በጣም የሚገርም ምላሽ ነው። እስካሁን ያልተጠቀመቻቸው አዳዲስ መሳሪያዎችን እየተጠቀመች ያለችው ኢራን እና ይህንን ምላሽ ስትሰጥ አቅሟ ምን ያክል እንደሆነ ሁሉም የዓለም ሕዝብ የተደመመበት ነው። እና ምንም መደናገጥ መደነባበር፣ ምናምን ነገር አላሳየችም። ያለውን ሁኔታ ያው ፖለቲካ ነው። በመሰረቱ አንድ ዋር ፖለቲካ ስለሆነ የኒውክለር ሳይቶቼ ምንም አይነት ጉዳት አልደረሰባቸውም ብላለች። ያው ቀጣይ አንድ ቪዲዮ እንከታተላለን በዚ ዙሪያ እና እንደዛ ያንን ምላሽ ስትሰጥ ያልተጠበቀ ነውና ሁሉም የእስራኤል ዜጎች የደነገጡበት ነው። ቀጣይ እስኪ የኒውክሊየር ሳይቱ ምን ተፈጥሮ ነበር የሚለውን ነገር አንድ የሳተላይት መረጃ አቅርበዋል። እሱን እስኪ እንከታተል። አሜሪካ የኢራንን የኒውክለር ጣቢያ መታው እያለች እየተናገረች ባለችበት ሰዓት ላይ ዋሽንግተን ፖስት አሁን ያወጣው ነገር ሌላ መነጋገሪያ ሆኗል። ዋሽንግተን ፖስት አሁን እንዳወጣው መግለጫ ከሆነ በጁን 19ና 20 ከሳተላይት ላይ ባገኘው ምስል መሰረት ከ15 በላይ የጭነት መኪኖች ከኢራን የኒውክለር ጣቢያ አጠገብ ቆሞ እንደነበረና ትላልቅ እቃዎችን ይዘው እንደተጓዙ እየተናገረ ይገኛል። በተጨማሪ የእስራኤል ቻናል 12 እንደተናገረ ከሆነ እነዛ ቆሞ የነበሩ መኪኖች የኢራንን የኒውክለር እቃዎች ይዘው ሄደው ሊሆን ይችላል ሲል ተናግሯል። ሌላ አሁን የደረሰ ሰበር ዜና የሩሲያ ብሔራዊ ደህንነት ምክር ቤት ኃላፊ አሁን እንደተናገሩት ከሆነ የኒኩሌር ጦር መሳሪያ ለኢራን ለማስተላለፍ የተዘጋጁ ሀገሮች አሉ ብለው አስደንጋጭ ዜና ይዘው ወጥተዋል። በዚህ ጉዳይ ላይ አዳዲስ ነገሮች መውጣታቸው አይቀርም። አዲስ ዜና ጠብቁ። በደንብ ግን ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የተፈጠረው ነገር እንግዲህ ይህንን ይመስላል። ያው ኢራን ዝም ብላ እያየች የኒውክሌር ሳይቷን ቁጭ አድርጋ ኒውክሌሯን ምናምን ታስመታለች ማለት ትንሽ ለመገመት ያዳግታል። ያው ሙሉ ለሙሉም ባይሆን የተወሰኑ ዋና ዋና የተባሉ ንብረቶችን እንደምታሸሽ ይጠበቃል ማለት ነው። መረጃውም ቀድሞ ደርሷታል እየተባለ ነው እና የሚባለው፣ ይህን ተደርጎ ከሆነ በጣም የሚገርም እንትን ነው የሰራቸው እቅድ ነው የሰራቸው፣ አሜሪካ በዜሮ ወጣች ማለት ነው። በነገራችን ላይ አሜሪካ የምትባል እጅግ በጣም ባለጌ አገር ናት። ራሷ እንችላ መቅጠም አትችልም። ሁሌ የሆነ ግርግር ሲፈጠር በመካከል ትገባና ለአንዱ ተሸጉጣ አንዱን ምታባላ ሀገር ናት። ይሄ ሁሌ የተለመደ ነው። ባህሪ አሜሪካ ባህሪዋ እጅግ በጣም የሚያስጠላ ባህሪ ነው። እና አሁንም እየተፈጠረ ባለው ሁኔታ ላይ እያባባሰችና ሌላ ችግር ሌላ እሳት እየጫረች ያለች ሀገር ናት። ለማንኛውም ቀጣይ ምን ይፈጠራል የሚለውን ነገር በጋራ የምናየው ነው የሚሆነው ነገር። ግን እኔ አንድ የጠበኩት ነገር አለ። ኢራን ይህን ያክል እንደዚህ እዚህ ደረጃ የደረሰች ሀገር እንዴት እስካሁን ኒውክሌር ሳት ታጠቀረች? ኔ ጥያቄ የሆነብኝ ይሄ ነገር ነው። አሁን እየተጠቀመች ያለችው መሳሪያዎች ይሄደችበት ያለ ርቀት እጅግ በጣም ካደጉት ሀገሮች ቴክኖሎጂውን ከተጠቀሙ ሀገሮች እጅግ በጣም ዘመናዊ የጦር መሳሪያ ከተጠቀሙ ሀገሮች ነውና እስካሁን እንዴት ልትዘግይ ቻለች? እኔ ኢራን የኒውክሌር ጦር መሳሪያ አልታጠቀችም የሚል ግምት የለኝም። ምናልባት ደብቀው ሊሆን ይችላል እንጂ እስካሁን ላይኖራት ይችላል ብዬ መገመት አልችልም። እያስፈራራችም ያለችው በወኔ የሚወጣችበት የሆነ የምትተማመንበት ነገር ሊኖር ይችላል ብዬ አስባለሁኝ። እንግዲህ ኢራን ቀጣይ ምን ልትፈጥር ትችላለች በአሜሪካ ላይ የሚለውን እሱን እና ያለን ሀውቲዎችም በተመሳሳይ ስምምነታቸውን አፍርሰዋል። በአሜሪካ ላይ እርምጃን እንደሚወስዱ እዝተዋል። ያው ቀጣይ ምን አይነት እርምጃ ይወሰዳል ሁላችንም በጋራ የምናየው ነው የሚሆነው። ነገር ግን አገሩን ሁሉ ዓለም በሙሉ ሰላም እንዳደርግልን ሁላችንም እንጸልይ። ጥፋት ለክፎች፣ ለመጥፎች፣ ለጥፋተኞች ይሁን። ላለሁኝ አሰላሙ አለይኩም።